ካገኙትም ተፋቱት፣ ልጁ ህይወቱን ይኖርበት፣ እሱንም አታመሰቃቅሉት። ልጅቷ ህይወቷን አትኖርበት፣ ተፋቷችሁ፣ አያቋችሁ በአካል አያቋችሁ። ብሩክ ጥቁርቱኝ ቱኝ፣ ይሄን ኮ ቢያሽ በቪዲዮ ብትወጪ ቢያሽ ይሸሻል። ጌታ እነምላችሁ ይሸሻችኋል። ይሄ ሰው አያውቃችሁ እስከነመፈጠራችሁ። እና ከልጅቷ ራሱ ውረዱ፣ ማሬመ ውረዱ፣ ይደብራል በጣም። ለሚያስጠላው ሰው እንኳን ይህም ቡትቶ ቀርቶ የቤት ቁልፍ ይሰጣል የመኪና ቁልፍ ይሰጣል። ቆጣታሙ ናችሁ ማራይ ምን ስጦታ የናንተ ባልሰቷችሁ ስለማውቅ ነው። ለዚህ ነው ቁጥር ላይ እየደረሳችሁ ተቃማ ማከፋፈል ላይ እየደረሳችሁ። ፈጣሪ ድቦና ይስጣችሁ። ይሄኔ አንድ ከረሜላ ያልተሰጣችሁ ሁላ ናችሁ። አሁን ሲያልባት ማከፋፈል ድረስ የደረሳችሁ እነሱ እኮ አልተጋቡም። ባልና ሚስት እኮ አይደሉም። ያን ደረጃ ላይ አደረሱ እና ሌላ አሁን ደግሞ የቀራችሁ ምን ይታወቃል? ያሰቡትንም ልጆች ተካፈሉልት። አይታወቅም ወይም ደግሞ መኪና ሸጣችሁ ብሩን ተካፈሉ ትላላችሁ። ኔክስት ወይም ደግሞ ኔክስት ሰባብራችሁ ለኦዴንስ የመኪና ጎማ እየደረስ እንደምትሉ ተስፋ አለ። እናንተ የሚሉበት ልጅቷ ባትፋታችሁ፣ እንደዚህ ከሆነ ደግሞ እናንተንም ነው ሽንት ምታስነቅላችሁ። ስለዚ ህል ባንገባቱ አስማራ ማረምን ይወቷት ትኖርበት። ልጅ ናት፣ ገና ወጣት ናት፣ ተማሪ ናት፣ የሀገር ተረካቢ ናት። በጣም ስለበለጠቻችሁ ነው ባይዘው የማረምን እንደዚህ የምትሆኑባት በጣም የፈለጋትን ትሁን፣ መግዲ የፈለጋትን ትሁን። አረብ ሀገር ያሉ ልጆች እንዳለ የቡርክን የሀይሚን ታላቅ ነ በቃ ታላላቅ ነ። ሀይሚን የምታደርስ ሴት ናት። የብልግና ስድብ ሁሉ ለምትሰደቡ የብልግና ስድብ ነገ ጠዋት ይሄ ሪከርድ ይቀመጣል። ባል የሚባል ነገር አለ። ምን ባል ይሰጣታል? ቆማ እንደምትቀር ተስፋ አለኝ። ቆሞ ያስቀሮች አሁን ቆሞ ያስቀርሽ ማርያምን ሴት ልጅ የምነጭ ወረቀት ናት ለእሷ ክፋት የምታስቡ ሁላ እግዚአብሔር ትዳር ራሱ ቢሰጣችሁ መሀን ያርጋችሁ ልጅ አስጣችሁ ማርያምን አትባረው በምንም ማለት ነው በምንም ገና አንድ ፍርዬ ልጅ እንደዚህ ቪዲዮ ላይ እንደምታዩት አደለችም ማርያምን ስታወሯት ራሱ መስማት መልስ አዳማጭ የሆነ ሴት ናት እናንተ ግን በሙሉ አንደበታችሁ የምትናገሩት የሚዘገንን ፈጣሪ ልጅ አይስጣችሁ ማሬምን የሰው ቤት ያስቀራችሁ እንዲስድር ብልግና ያቺ ሴት እራሷ ቆሻሻ ስለሆነች ነው እንደዚህ አይነት ቃል የምትጠቀመው ብዬ ነው ማስቦን እኔ ንጹህ ሴት ከሆንኩኝ ያችን ሴት ለእኔ ንጹህ ናት እኔ ግን ቆሻሻ ከሆንኩ ኤኒታይም ያችኛዋን ሴት ቆሻሻ ናት እና እራሳችሁን ብትቆጥቡ ውስጥ ለውስጥ ባትሄዱ ባትር መጠመጡ ማሬምን ባትር መጠመጡ ለቤተሰብ አስቡ ነገ ጠዋት መስዋዕት የሚያስከፍላችሁን ነገር አትናገሩ። ማርያምን ይደብራል። ሲቀጥል ደግሞ ቤተሰብ ምናምን ቤተሰብ የሚመለከተው ጉዳይ የለም። ሁለቱ ናቸው፣ የፍቅር ጉዳይ ነው። ይቋጩታል ብዬ አስባለሁ። ፈጣሪ ከረዳን በጸሎት አስቧቸው፣ ታርቆ ይመጣሉ። ፏፈሽ ነው፣ አለቀ። ግን ለልጁም መጥፎ ነገር ባናስብ፣ ለልጅታም መጥፎ ነገር ባናስብ። ብሩክ ተሰደበ ማለት ሀይሚ ተሰደበ ትደሰታለች አይደለም። ሀይሚ ተሰደበች ማለት ብሩክ እንደዚህ የሚደሰት መስሏችሁ ከሆነ ሼር ይሄኔ ምን እንደሚኮራባት እናቴ፣ የእሱም ምን እንደሚኮራባት። ምክንያቱም አንድ ቀን መጥፎ ነገር ካፉ ስድብ ካፉ አታገኙም ብትሞቱ። ማረም እስከ ጥግ ልክት ትችላለች፣ ክፉ ነገር ግን አትናገርም። እናንተ ግ ሴት ናችሁ፣ ካፋችሁ የሚወጣው ነገር በኢየሱስ ስብ። እንደዚች አይነትም ሴታለች እንደ ይሄኔ እኮ ራሱ እኮ እንደዚህ ወደ ወዲ የሚሄደው በእውነት ዝግንን ነው የሚላቸው ከእንደዚህ አይነት አድናቂ ሰውረኝ የሚል ነው ይመስለኝ። መቤቴን ራሱ ራሱ የሚያፍር ነው የሚመስለኝ እና ራሳችሁን አክብሩ ለእሷ ያሰባችሁት ክፋት እንዳለ ፈጣሪ አምላክ ወደ እናንተ ያዙረው። አዎ እኔ ማራ ምን ሴት ልጅሁን በዚህ ላይ ልጨምርቆይት ልጅ ልጨርስልሽ አንዴ ልጨርስና እኔም ልወጣ ነው ለእሷ ክፉ የምታስቡት ሁል ሀይሚ ማለት ውስጧ ነጭ ወረቀት ነው። ተፋቷት ተፋቷት፣ ህይወቷን ትኑርበት። በጣም እጻ ልጅ ነት እጻ ልጅ ናት። እኛ አረብ ሀገር ያለ ነው ሴቶች ሁላችንም ለሱም ለሷም ታላቆች ነን፣ ብንወልድ እሷ የምናሳክል ሰዎች ነን እያሉ ነው። እንግዲህ የሀይሚና የብሩኬ ወዳጆች ያውንም እየቀጠለ ያለው በኮሜንታተሮች እና ቲክቶክ ላይ ባሉት ሀይሚን እየሰደቡ ያሉት ናቸው። እነሱ ናቸው ሀይሚ ስጦታውን ለቃቅማ እንድትመልስ እያደረጉ ያሉት እያናደዷት ያሉት ብዙ ነገር እያመጡ ያሉት እነሱ። ሰላም ናቸው፣ ነጌ ሰላም ይወርዳል። እነሱ ምንም ችግር ሀይሚ ከብሩኬ ምንም አይነት ችግር የለባትም። ተፋቷት ተፋቷት እያሉ ነው እንግዲህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸሁ? ደህና ናቸሁ? ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ እንዳያችሁት እየቀጠለ ነው። እንግዲህ ስለ ብሩኬና ስለ ሀይሚ ነው ጩወቱ ጭቅጭቁ ብጡብጡ ነው ምለው እና በብሩኬና በሀይሚ ዙሪያ ነው እንግዲህ ብዙ እየተናገሩ ያሉት። እችን ቪዲዮ ከቲክቶክ ላይ ነው ትንሽ ቀንጨብ አድርጌ ያመጣውት አወራበታለሁ ብዬ እና ብዙ ነገር እየተናገሩ ነው። ከሀይሚ ራስ ላይ ውረዱ፣ ህይወታቸውን ይኖሩበት። ሀይሚ ማለት ውስጧ ንጹህ ነው፣ ምንም አታውቅ፣ አንድ ፍሬ ልጅ ናት። ጥፋት የለባትም። የፈለገ ነገር የሆነ ቢጣሉ የፈለገ ነገር ብሩኬ ቢላት ራሱ መልሳ መጥፎ ነገር አትሳደብም። መጥፎ ነገር ከአፏ አይወጣም። ፕራንክ እየሰሩ ቢሆንም የፈለገ አብሮ እየሰሩ ቢሆንም ማለት ነው። እነዚህ ልጆች ባለትዳር አይደሉም፣ ገና ለዛ ደረጃ አልበቁም። ተዋደዱ እንጂ እናንተ ምንም ያገባችሁ የለም። እናንተን እነሱ አያውቁም። አንቺ በቪዲዮ ብትወጪ ራሱ አያውቁሽም። ያውቁሽም እያሉ ነው። እውነት ነው። በዚህ ልክ በዚህ ደረጃ ማድነቅ እና ኦዲንስን መውደድ መብት ነው። ትክክል ነው። ይቻላል። ሁላችንም እንንፈልገው፣ እናደንቃለን የተሰማንን ስሜት እንናገራለን፣ እንከታተላለን። ግን በዚህ ልክ ደግሞ አንቺ እንደዚህ ነሽ ስጦታ ሰጠሽ ስጦታውን መልሽ፣ በዚህ ልክ እንደዚህ ያደርግሽ ሌላ ሀ ሕይወት ጀመርሽ ሌላ አዲስ ጀመርሽ። ጥፋት ባለበት ቦታ እንናገራለን። ሁላችንም እየተናገርን ነው። ሀይሚ ዚህ ቦታ ጥፋት አላት ብለን ማለት ነው። ግን በዚህ ደረጃ በዚህ ልክ ደግሞ ያለሆነ ነገር ሰብስባ ለቃቅማ እንድታመጣ ሰው ቤትና መኪና እየገዛ ራሱ ለሰው ልጅ ይሰጣል። እውነቷን አንዷ እህታችን ስትናገር ነበር። አደለም አንድ ስልክ፣ የአንገት ሀብል እንደዚህ እንደዚህ ትናንሽ ለቀምቃሚ ነገር ይቅርና ሰውን ከወደደ ቤትና መኪና ራሱ እየገዛ ይሰጣል። ስጦታ ስጦታ ነው። ስጦታ ደግሞ ተወስዶ አይመለስም። እሷ እንዳለችው እኔ እርዳታ አደለም የሰጠኝ፣ ለምኜ ሰጠኝ ብዬ አደለም የሰጠኝ፣ ለራሱ ነው ወዶኝ ፈቅዶ ያደረገው ነገር የሰጠኝ ነገር ነው እያለች ነው እንግዲህ እሷ እራሱ እንደዚህ እያለች ነው በኮሜንታተሮች በኦዲንሶች ተናዳ እያደረገች ያለችው ይታወቃል ማለት ነው ብሩኬ ራሱ ምን እያለ ነው ቪዲዮ አይታችሁ ከሆነ ስጦታ አይመለስም እንዴት ነው ቤት ሀገር ነው ስጦታ አታውቂም እንዴ ስጦታ የሚመለሰው እንዴት ነው እንደዚህ የምታደረጊው እያላት ነበር ሀይሚን ብሩኬ ራሱ ማለት ነው እውነት ነው በሰውን እንዴት ነው እንደዚህ ያደረገች ያለችው እቺ ልጅ መጀመሪያ ያው ተፈቃቅዶ እርስ በርስ ተነጋግሮ ነው ፕራንክ የሚሰሩት። ስራ ነው እየሰሩ ያሉት። ግን በስራ ምክንያት ደግሞ በትንሽ ነገር ወደ ትልቅ ነገር እየሄደ ነው። ከነሱ ሁለቱ ችግር ኑሮ አይደለም ከመሃላቸው። በሚገባ በኮሚታንተር በኦዲየንስ ምክንያት ነው ብዙ ነገር እየመጣና እየተካሄደ ያለው። እሷም እየተናደደች እያደረገች ያለችው እና በዚህ ነገር ብትቆጠቡ ብትርቁ ነው የምሻለው ነው ምለው እኔ። እነዚህ እንደሚሉት ማለት ነው ቲክቶክ ላይ ብዙ ነገር እያወሩ ነው። ብዙ ነገር እየተናደዱ እየተናገሩ ነው። ከእናንተ ማይጠበቅ ነው እያደረጋችሁ ያላችሁት። አንዴ ለህ ብሩኬ፣ አንዴ ለሀይሚ፣ ሁላቸውንም አንድ ቦታ ከለ ሰላም እንዲወርድ ማድረግ ነው እንጂ ይህን ሰብስበሽ መልሽ አንቺ እንደርዚ ያረግሽ አንቺ ነሽ እንደዚህ፣ አንቺ ባለጌ ነሽ፣ አንቺ በዚህ ወጣሽ፣ አንቺ በዚህ ገባሽ ሲባል ልጅቷ ያልሆነ ነገር ውስጥ እየገባች ነው እየተባለ ነው። እውነት ነው ደግሞ በንዴት ሰው ይባባሳል። እኔ ትናንትም ተናግሬ ያለው ጥፋት ካለ ጥፋት ጥፋት ያለበት ቦታ መናገር መብታችን ነው። ሚዲያ ነው ብዬ ያለው ብለናል እያልን ነው። ግን በዚህ ልክ ደግሞ የባሰ ስድብ፣ በዚህ ልክ እንደዚህ አንቺ እንደዚህ ነሽ የወሰድሽውን መልሽ፣ ንብረት ማከፋፈል ባልናት ሚስት ባለትዳር ወይ ባልና ሚስት አይደለም። እነዚህ ልጆች እኮ ነው። በዚህ ልክ ንብረት ማከፋፈል ተገቢ አይደለም። ንብረት ማከፋፈል ሰው ነው ንብረት እንዲያካፍሉ እያደረገ ያለው በዚህ ድርጊታቸው። ተቆጠቡ እና ስራችሁን ስሩ ነው ምለው ኔ ስራችሁን ስሩ ኑሯችሁ ኑሩ። እነሱ እውነት ነው አደነቃችሁ ወደዳችሁ ብሩኬ ሀይሚ አላችሁ እንጂ የት እንዳላችሁም አያውቋችሁም እኮ ደጋፊዎች ነን አላችሁ አደነቃችሁ ወደዳችሁ እንጂ አያውቁንም። እኛ ነን ሀያ አራት ሰዓት ብሩኬ ሀይሚ ብሩኬ ሀይሚ እያለን ያለ ነው። አብረሽ ሩታን ና አብረሽ ሩታም እንላለን። ቡታጅራ ዩቱበሮችን ስናደንቅ ሁሉንም ማለት ነው። ግን እኛ አያቁንም ሀገራቸው የደንብ እንገናኝ ራቸው አንድ ቀን ወይ ወደ ንሴ ናቸው እኔ የምታደንቅ ምትወደኝ ናት ብሎ አንድ ቀን ቢያገኙኝ ነው ከዛ በኋላ ማንም ዞር ብሎ አያሽም። ለዚህ መውደድ መብትሽ ነው፣ ማድነቅ መብትሽ ነው። ግን በዚህ ልክ ደግሞ ተቆርቋሪ ሁነሽ መሀል ገብታችሁ ለማለያየት የምትሞክሩት ሁላችሁም አይደላችሁም፣ አንዳንዶቻችሁ ትክክል የተናገራችሁ ነው ው እንዲህ ማለት ነው እንዲህ የምታደርጉት ግን ከዚህ ድርጊታቸው ብትቆጠቡና ብታው ነው የሚሻላችሁ እላቸዋለሁ። ውዶቼ ነገር እያባባሰ ነው የሚሄደው ይሄ ነገር የእነሱ ችግር የለውም፣ ይፈትታል። ሰውም ይፈታል፣ እነሱም ይፈትታል። በቪዲዮ ና በፕራንክ የተነሳ ነው። በትንሽ ነገር ነው ወደ ትልቅ ነገር እየሄደ ያለው ይፈታል። ግን ሰው መሀል ገብቶ ሄዶ በውስጥ እንዲህ ያናደዳት ኮሜንት እየጻፈ ስድቡ ስድብ የሚላክላት ቴክስት ሁሉ ማይሆን ነገር ነው እየተላክልኝ ያለው እያለች ነው። በዚህ ምክንያት በጣም ንዴት ውስጥ እየገባች ነው ች ልጅ ለዚህ እል ውስጥ አታስገቧት። ኑሯቸውን ይኑሩ። ስራቸውን እየሰሩ ያሉት ይፈታሉ። ችግሩ ይፈታል። ሰላም ይወርዳል። በሰላም ደግሞ ተመልሶ ይመጣሉ። እናንተ መሀል ገብታችሁ ገብታችሁ አንዴ ወደ ብሩኬ አንዴ ወደ ሀይሜ አታጨብጭቡ። ሀቅ ያለበት ቦታ ጥፋት ያለበት ቦታ ተናገሩ። እየተናገርን ነው እኛም ሚዲያ የምንጠቀም ሰዎች ሁላችንም እየተናገርን ነው። ግን በዚህ ይልቅ ይህን መልሽ፣ ይህን ልቀሜ፣ ይህን ልቀም፣ ይሄን መልስ ማለቱ ተገቢ አይደለም። እውነታቸውን ነው ያሉት ሰዎቹ። ብዙ እየተናገሩ ነው ቲክቶክ ላይ እና ውዶቼ፣ ሰላም እንደሚወርድ እርግጠኛ ነኝ። ሰላም ይወርዳል፣ ይቀዘቅዛል ሁሉም ነገር በሰላም ይመጣሉ። ግን እናንተ ተረጋጉ፣ ወደሰዎች ተረጋጉ። በተለይ ኮሜንታተሮች እጃችሁን እረፉ። ሰላም ነገር ሰላምም ጻፉላቸው። ኮሜንት ስጽፉ ሰላም አንድ ላይ ተስማምታችሁ በሰላም ተመልሳችሁ ነው ብላችሁ አላ ሰላሙን ያምጣላችሁ ብላችሁ ኮሜንት ጻፉ እንጂ እንደዚያ ነገር ስድብ አትጻፉ፣ አትናገሩ። ቲክቶክ ላይም እየወጣችሁ ፎቶ እየዘቀዘቃችሁ አፋችሁ የምትከፍቱት ተቆጠቡ። እነዚህ ልጆች ሰላም ይሆናሉ ላለው እንግዲህ ውዶቼ በሌላ ቪዲዮ እስከምንገናኝ፣ ለቤት አዲስ የሆናችሁ ሰብስክራይብ አርጉ፣ ነባር የሆናችሁ ላይክ ሼር፣ ኮሜንት ማድረጋችሁን አትርሱ። አሰላሙ አለይኩም ወረህመቱላሂ